ኢካቦድ ክብር ከቤተ ክርስቲያን ለቀቀ። አዎ ቤተ ክርስቲያናችን ኢካቦድ ሆናለች። አሳልፈው ሸጧት፣ አሳልፈውም ሰጧት። ለዘረኛ ጳጳስ ቤተ ክርስቲያንን አሳልፈው ሰጧት፣ ለአቡነ ሳዊሮስ። እሱ አቡነ ሳዊሮስን የመረጣቸው አባቶቼ በጣም አዝኜባቸዋለሁ። አቡነ ሳዊሮስ መመረጣቸውን ተከትሎ አንዳንድ ኦርቶዶክሲያን ተቃወሙ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ ስምንት ዋና ዋና ሹመቶችን ሰጠ። ትላንት ቅድስት ቤተክርስቲያንን ጥቁር ያለበሷት የሻሸመኔ ኦርቶዶክሳውያን እንዲሞቱ፣ እንዲገደሉ ምክንያት የሆኑ ልዩ ተልእኮን በመቀበል በማስፈጸም እዚህ ሰው እየሌ የሰራሁትን ቪዲዮ ለምን ማስጠፋት እንደፈለጋችሁ እውነትን ከመናገር መቼም ቢሆን ዘር አታደርጉ። ወደድክም ጠላህም፣ አንተ አንቺም ተቃወምሽም፣ ደገፍሽም የምታመጡ ነገር የለም፣ የምታመጣው ነገር የለም። ሌሎች ሊቃነ ጳጳሳት ስራ አስኪያጁን ጨምሮ ተመረጡ። ሶስተኛ ብፁዕ አቡነ ህርያቆስ የሀዲያ ሀገረ ስብከትን እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ። አራተኛ ብፁዕ አቡነ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 የተወዳች ቤተሰቦቻችን መረጃችን ጀምሯል። በቀጥታ ወደ ጥንክራችን እናምራለን። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኚ አጋይስታለም ቅዱስ ሥላሴ ክብር ምስጋና ይድረሰው። እማ አምላክ ወላዲት አምላክ አቁራ የተማት ሰዓሊተ ምሕረት ቅድስት ድንግል ማርያም ውዳሴ ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። ክርስቶስ ተንሥአ ሙታን፣ አሰሮ ለሰይጣን ሰላም ኮነ። የክርስቶስ ሰላምና ጸጋ ከሁላችሁ ጋር ይሁን። እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ደስ ሰዎቻችን ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛ። መረጃው ለመላው ዓለም እንዲዳረስ ሁላችሁም ላይክ ማድረጋችሁ እንዳይዘነጋ ያልኩኝ በቀጥታ ወደ መረጃችን አመራለሁ። ዛሬ ታዲያ በደንብ እንድንከታተለው የምወዳቸው መረጃዎች አሉ። እሱም በትናንትናው ዕለት የቅዱስ ሲኖዶስ ምልአተ ጉባኤ የተለያዩ ውሳኔዎችን አስተላልፏል። ከውሳኔዎቹ እንግዲህ መካከል የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅን ብፁዕ አቡነ ሳይሮስን አድርገው ሾሟል። እንዲሁም የቅዱስ ሲኖዶስ ዋና ጸሐፊ ብፁዕ አቡነ ዲዮስቆሮስን አድርገው መሾም ይታወሳል። ይህንን ተከትሎ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 ሚኒሶታን እንደያዙ የኮሎራዶ ሀገረ ስብከትን እንዲመሩ፣ ስድስተኛ ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀጳጳስ፣ ሰባተኛ ብፁዕ አቡነ እንባቆም የገዳማት መምሪያ ሊቀጳጳስ ሁነው እንዲመሩ፣ ስምንተኛ ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የመንበረ መንግስት ግቢ ቅዱስ ገብርኤል እና የታእካ ነገስት በአታ ለማርያም ገዳም ሊቀጳጳስ ሆነው እንዲመሩ ወስኗል። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ ስምንት ዋና ዋና ሹመቶችን ሰጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የቅዱስ ሲኖዶስ ምልአተ ጉባኤ በዛሬው ዕለት ባደረገው ስብሰባ የተለያዩ ሽመቶችን ሰጥቷል። በዚህም መሰረት ሲኖዶሱ ስምንት ዋና ዋና የተለያዩ ሽመቶችን የሰጠ ሲሆን በብፁዕ አቡነ ጴጥሮስ ቦታ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ ሾሟል። ሲኖዶሱ በአቡነ አብርሃም ቦታ ደግሞ ብፁዕ አቡነ ሳዊሮስን የመንበሪያ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርጎ መሾሙን አስታውቋል። ብፁዕ አቡነ ህርያቆስን የሀድያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ተደርገው የተሾሙ ሲሆን ብፁዕ አቡነ ናትናኤል ዘኮሎራዳን የቅድስት ሀገረ ኢየሩሳሌም ገዳማት ሊቀ ጳጳስ፣ ብፁዕ አቡነ ናትናኤልን ሚኖሲታን እንደያዙ የኮሎሪዳ ሀገረ ስብከትን እንዲመሩም ተመርጠዋል። ብፁ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ፣ ብጹ አቡነ እንባቆምን የገዳማት መምሪያ ሊቀ ጳጳስ ሆኖ እንዲመሩ እንዲሁም ብፁ አቡነ ሙሴ አውስትራሊያን እንዲያዙ የግቢ ቅዱስ ገብርኤልንና የባታ ለማርያም ገዳም ሊቀ ጳጳስ ሆኖ እንዲመሩ መወሰኑን ከቤተ ክርስቲያኒቷ ሕዝብ ግንኙነት መምሪያ ያገኘነው መረጃ ያመለክታሉ። እንግዲህ የትናንትናው የቅዱስ ሲኖዶስ ውሳኔ ይህንን ይመስላል። እንደምናስታውሰው በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን በየሶስት ዓመቱ ሁለት ምርጫዎች ይካሄዳሉ። እሱም የቅዱስ ሲኖዶስ ዋና ጸሐፊና የመንበረ ፓትሪክ ጠቅላይ ቤተ ክህነት ጽህፈት ቤት ዋና ስራ አስኪያጅነትን ቦታ ማለት ነው። ያለፉትን ከ2014 ዓም ጀምሮ ለተከታታይ ሶስት ዓመታት ማለትም ከ2014 እስከ 2017 የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊነትን ቦታ ብፁዕ አቡነ ጴጥሮስ ዶክተር የቅዱስ ሲኖዶስ ዋና ጸሐፊ የኒውዮርክና አካባቢ ሀገረ ስብከት ሊቀ ጳጳስ ሲመሩ እንዲሁም የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነትን ደግሞ ከ2014 እስከ 2017 ለተከታታዩ ሶስት ዓመታት ብፁዕ አቡነ አብርሃም መምራታቸው ይታወሳል። ታዲያ በብፁዕ አቡነ አብርሃም ቦታ ብፁዕ አቡነ ሳይሮስ የተሾሙ ሲሆን በብፁዕ አቡነ ጴጥሮስ ደግሞ ቦታ ብፁዕ አቡነ ዲዮስቆሮስ ተሹመዋል። ታዲያ ሁለት የሆኑ ሀሳቦች ሲዘዋወኑ ነበር። የመጀመሪያው የአቡነ ሳይሮስ የስራ አስኪያጅነትን ቦታ መያዙ አግባብነት የለውም የሚሉ ኦርቶዶክሳውያንም ተደምጠዋል። ደግሞ በአንድ ጎኑ ትክክልም ነው ያሉ አሉ። ዛሬ የማሰምጣቸው ሁለቱን መረጃዎች ነው የሚሆነው። በቅድሚያ ግን አቡነ ሳዊሮስ በዛ ቦታ በመመረጣቸው ኦርቶዶክስያን ተቃውሟቸውን አሰምተዋል። እንካተልና እንመለሳለን። እውነት ምንጊዜም አንድ ሰው የሚናገራት ዘጠኝ ውሸታሞች ሲጨነቁ ሲጠበቡባት የሚኖሩ ናት። ሌላው የእውነት ባህሪዋ ምንም ዘጠኙ ቢከዷት የሚመሰክርላት ቢያጥር በጊዜው ጊዜ የሚናገርላት ባይበዛ፣ ነገር ግን ወቅት ጠብቃ በመፍካት እውነትነቷ ጥግ እንደሚደርስ አምና መሰረቷን አጽንታ የምትኖር ናት። ቅድስት ቤተ ክርስቲያናችን እውነት ናት። መሰረቷን እውነት ነው። ቀኖና ከእውነት ጋር አይጣላም። ቀኖና እውነትን አይደብቅም። ቀኖና ላልሆነ አገባብ መጠቀም በፍጹም ነውር ነው። መንግስታዊ ውሳኔን ሲኖዶሳዊ ወይም ደግሞ መንፈስ ቅዱስ የመራው ሀሳብ አድርጎ መውሰድ ቤተ ክርስቲያንን መካድ ነው። ትላንት ቅድስት ቤተ ክርስቲያንን ጥቁር ያለበሷት የሻሸመኔ ኦርቶዶክሳውያን እንዲሞቱ እንዲገደሉ ምክንያት የሆኑ ልዩ ተልእኮን በመቀበል በማስፈጸም ቅድስት ቤተ ክርስቲያንን የከዱ በቤተ ክርስቲያን ወንበር ላይ ከፍ ተደርገው ተሾመዋል። እውነቱ ይሄ ነው። ጊዜና ወቅት ጠብቆ አምላካችን መድኃኒታችን ኢየሱስ ክርስቶስ የመሰረታት ያጸናት ቤቱን ያጸዳታል፣ ይጠብቃታል። ይህንን እናምናለን። ከአባቶቻችን ሸስተን የምንሄድ ልጆች ባንሆንም እውነቱን ግን እውነት እያልን እንቀጥላለን። በዚህ ሰውዬ የሰራሁትን ቪዲዮ ለምን ማስጠፋት እንደፈለጋችሁ አላቅ። እውነትን ከመናገር መቼም ቢሆን ዘራ አታደርጉት። ኦርቶዶክሳዊያን ወጣት በዚህ ሰዓት የነቃበት ሰዓት፣ ማንንም እውነትን ከመናገር ዘራ አታደርጉት። እኛ ኦርቶዶክሳውያንን ለማህተባችን ፍለፊት ነው የምንቆመው። በምችሉት መጠን ኮፒሊንግ፣ ሪፖስ፣ ላይክ፣ ሼር ብቻ ቫይራል መውጣት እንዲወጣ ማድረግ ያለባችሁን አልጉል። በደንብ ኮፒሊንግ አልጉል ትላንትና የፈሰሰው የኦርቶዶክሳውያን ደምስ የዛውላ ወጣት የዛውላ አባት የዛውላ እናት ደምስ፣ ዛሬ እኮ ቤተሰብ አላቸው። ምን እንዲያዩ ነው በብፁ አቡነ አብርሃም ቦታ እነዚህን አባት የሾማችሁት? ምን ብለን እንድንቀበላችሁ ነው? እኛ ጊዜን የጠበቀ ሹመት አንፈልግም። ቤተ ክርስቲያን ነው ክርስቶሳዊ መንፈስ ቅዱስን የጠበቀ ሹመት ነው የምንፈልገው። ምንድን ነውን ያሳያችሁ? ምንድን ነው የእናንተ ክህነት? ሲነካ ቤተክርስቲያንን ጥቁር አስለብሳችሁ የእናንተ የሆነ ነገር ሲነካ ምዕመኑን ጥቁር አስለብሳችሁ ኦርቶዶክስ ቤተክርስቲያን ተደፈረች እሪምቧ ትላላችሁ ከዛስ ካወገዛችሁ በኋላም አምጥታችሁ ደግሞ ድጋሚ ትሾማላችሁ ምንድን ነው እኛ እንድንናገር የፈለጋችሁት ኧረ በጣም ነው የሚያሳፈረው ለእናንተ ብሎ የወጣ ኦርቶዶክሳዊ የለም ያን ቤተክርስቲያኔ ክርስቶስ ተነካቢን ብሎ የወጣ ኦርቶዶክሳዊ ነው ያለው ክህነት አይደገምም ደገማችሁ አይታደስም አደሳችሁ ድጋሚ ሹመት አረ በጣም ያሳፍራል፣ በጣም ያሳፍራል። በጣም ኦርቶዶክስ ቤተክርስቲያን በዘመኗ እንደዚህ አይነት የተጨኮነችበት ጊዜ ዘረኝነት የተስፋፋበት ጊዜ የለም። ድብና አድርገን ግልጹን ነው የምንነግራችሁ። እኛ በማዕተባችን አንደራደርም። ይህንን ሹመት ምን ብለን እንድንቀበል ነው የፈለጋችሁት? ምን ብለን? በጣም ያሳፍራል፣ በጣም ማለት ነው። እንግዲህ የተቃውሞው ድምፅ ተበራክቷል ምክንያቱም ደግሞ የ2014 ላይ 2015 ወረሃ ጥር ላይ የነበረውን ነገር ማስታወስ በቂ ነው እንደምናስታውሰው በወረሃ ጥር ከበዓለ ጥምቀቱ በኋላ ሁሉም ታቦታት ወደ መንበረ ክብራቸው ሲመለሱ በርካታ ኦርቶዶክሲያን ያንን በአለ ክብር ወይም የጥምቀቱን በአለ ክብር አክብረው ሲመለሱ እንደምናስታውሰው ወሊሶ ላይ ጳጳሳት ነን የሚሉ በእነ አቡነ ሳዊሮስ አቡነ ኤውስጣቴዎስና አቡነ ዜና ማርቆስ የተመሩ ሶስቱ 26 ህገ ወጥ የሆኑ አባቶችን መሾማቸው ታሪክ የሚያውቀው ሀቅ ነው። ከዛ በኋላ ቤተ ክርስቲያን ውሳኔ ውስና ማቅ እንዲለበስ አድርጋ ኦርቶዶክስያኑ ሁሉም አንገታቸውን ደፍተው ጥቁር ለብሰው ዋይ ዋይ ያሉበት የነነዌን ጾም የማንዘነጋውን በታሪክ ውነት ውስጥ ያለ ወደፊትም የሚቀጥል ነው። ያ ሆነ በኋላ እንግዲህ ብዙ የሆኑ ውጣ ውረዶች ከፍታ ዝቅታዎች ነበሩ። እንደምናስታውሰው በሻሸመኔ ብንል በተለይ ምዕራብ አርሲ ላይ በርካታ ኦርቶዶክሳውያን ሰማዕትነትን ተቀብለዋል፣ ዋጋ ከፍለዋል። ከሻሸመኔ ከአምሳ ላይ ያነሱቱ እንዲህ አርሲ ነገሌ ላይም እንዲህ አይነት ነገሮች ሲፈጸሙ ነበረ፣ ተመልክተናል። ከዛ በኋላ እንግዲህ ብዙ ነገሮችን ተመልክተናል። በተለይ ከመጣው እርቀ ሰላም ከተፈጠረ በኋላ አንድ ከተኮነ በኋላ ብዙ ሀሳቦች ሲነሱ ነበረ። እንደመጡ አቡነ ሳዊሮስ እንደምናስታውሰው እንግዲህ የሸገር ሲቲ ሀገረ ስብከትን ይዘው እስከ ሄዙናን መዳለልም እንዲመሩ እንዲጠብቁ ደግሞ የኦሮሚያ ቤተ ክህነት የሃይማኖት ተቋማትን ሰብሳቢ እንዲሆኑ ብዙ ነገሮች የኦሮሚያ ሃይማኖት ሰብሳቢ እንዲሆኑ ብዙ ነገሮች ሲነገሩ ነበር። ብዙ ሀሳቦች ተነስተዋል። አሁን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው ከመጡ በኋላ በርካቶች ያ የትናንቱን ነገር ያነሱ የተቋሙ ድምፃቸውን አሰምተዋል። ኢካቦድ ክብር ከቤተክርስቲያን ክርስቲያን ሸሸ በማለት መመር ደረጀ ነጋሽ ዘወይን እዬ ይላሉ። አዎ ክርስቲያናችን ኢካቦድ ሆናለች። አሳልፈው ሸጧት፣ አሳልፈውም ሰጧት ለዘረኛ ጳጳስ። ክርስቲያንን አሳልፈው ሰጧት ለአቡነ ሳይሮስ እ አቡነ ሳይሮስን የመረጣቸው አባቶቼ በጣም አዝኜባቸዋለሁ። እናንተም ቤትን የምታከማችሁ ገንዘብን የምታከማችሁ ተዋህዶን አሳልፋችሁ የሸጣችሁ የሰጣችሁ እግዚአብሔር ይፈርድባችሁ። ትግራይን ትመልሳላችሁ። የትግራይ ጳጳሳትን ስንል ዘረኛን መረጣችሁ። በሃይማኖት ኦኖጋውያንና ወያኔውያን አንድ ላይ ህብረት እየፈጠሩ ነው ያለች ለብፁዕ አቡነ ሳዊሮስ አሳልፈው ስለሰጡ ለዘረኛው አሳልፈው ስለሰጡ በጣም አዝነናል። አይ ሲኖዶስ፣ እንደዚህ የማንም መቀለጃ ንሁን። እንግዲህ መምህር ደረጄ ነጋሽ ዘወይንየ ናቸው። ኢካቦድ ክብር ከቤተ ክርስቲያን ሸሸ፣ ክብር ከእስራኤል ሸሸ፣ ክብር ከኢትዮጵያ ሸሸ በማለት ኢካቦድ ብለው ርዕሳቸውን በዩቲብ ገጻቸው ያጋሩትን ሀሳብ ነው ቀንጨብ አድርገን ለእናንተ ያስደመጥ ነው። በጣም በርካቶች በማህበራዊ ሚዲያ እንግዲህ የተለያዩ ሀሳቦችን ሲሰነዝሩ ነበረ። በአጠቃላይ ግን አቡነ ሳይሮስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመንበረ ፓትሪያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅነትን ለሶስት ዓመታት ማለትም ከ2017 እስከ 2020 ባለው እግዚአብሔር ይፈቅድ እንግዲህ የሚመሩ ይሆናል። ታዲያ አቡነ ሳይሮስን መመረጥ ተከትሎ የደገፉም አሉ። ውሳኔውንም ጥሩ ነው ብለው የደገፉ አሉ። እሳቸውን የእሱንም ሀሳብ ሲላስ አስደምጣችሁና እመለሳለሁ። ቅዱስ ሲኖዶስ በመንፈስ ቅዱስ ይመራ ብለን ካመንን ታዲያ ይኸው ቅዱስ ሲኖዶስ የወሰኑን ውሳኔ ደግሞ እንደ ልጅነታችን አሜን ብለን መቀበል አለብን። ከዚህ ውጭ ግን ምናልባት ያንተ መቃወም ቤተክርስቲያንን ወደ ፈተና ወስዳት ይሆናል እንጂ በምንም አይነት ተአምር ለቅድስት ቤተክርስቲያን ያንተ ተቃውሞ አስቀድሞ የወሰናቸውን እነዚህን ደግሞ ጠራቸው፣ የጠራቸውንም እነዚህን ደግሞ አጸደቃቸው፣ ያጸደቃቸውንም እነዚህንም ደግሞ አከበራቸው። እንግዲህ ስለዚህ ነገር ምን እንላለን? እግዚአብሔር ከኛ ጋር ከሆነ ማን ይቃወመናል? ሐዋርያው ቅዱስ ጳውሎስ ለሮሜ ምዕመናን በጻፈው መልእክቱ ሮሜ ምዕራፍ 8 ቁጥር 30 ላይ የምናገኘው ኃይለ ቃል ቅዱስ ሲኖዶስ በዛሬው ዕለት እንግዲህ በርካታ ውሳኔዎችን አሳልፏል። ከነዚህ መካከል እንግዲህ ብፁዕ አቡነ ዲዮስቆሮስ በእውነት የልማት አምባሳደር ከዚህ በፊት የጠቅላይ ቤተ ክህነት ስራ አስኪያጅ በነበሩበት ሰዓት እጅግ በርካታ ስራዎችን በመስራት ተሸልመው የነበሩት ብፁዕነታቸው የደቡብ ምስራቅ የደቡብ ትግራይ እና የራያ ዙሪያ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ ዋና ጸሐፊ ሆነው እንግዲህ እንዲያገለግሉ መርጧል። እንደዚሁም ደግሞ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ሆነው እንዲያገለግሉ መርጧል። ታዲያ ይህንን የመረጠው በመንፈስ ቅዱስ የሚመራው ከእግዚአብሔር በታች ቅድስት ቤተክርስቲያናችንን የእግዚአብሔር እንደ ልቤ የሆነው እያገለገሉ እየመሩ ያሉ ብፁዓን አበው ሊቃነ ጳጳሳት ናቸው ወይም ደግሞ ቅዱስ ሲኖዶስ ነው። ስለዚህ እኛም ደግሞ የቤተክርስቲያን ልጆች ቅዱስ ሲኖዶስ የወሰነውን ያሳለፈውን ውሳኔ እንደ ልጅነታችን አሜን ብለን ተቀብለን እናገለግላለን ማለት ነው። ስለዚህ አንዳንዶች ያልተመቻችሁ ምናልባት ቤተክርስቲያኗን እኔ ልምራት ከኔ በላይ ቤተክርስቲያኗ ማንም የላትም ብላችሁ ራሳችሁን እንደ መሪ የምትቆጥሩ አንዳንዶች ደግሞ ስትቃወሙ እናያለን። ወደድክም ጠላህም፣ አንተ አንቺም፣ ተቃወምሽም ደገፍሽም የምታመጪው ነገር የምታመጣው ነገር የለም። ዳሩ ግን ቅዱስ ሲኖዶስ በመንፈስ ቅዱስ ይመራን ብለን ካመንን፣ ታዳ ይህው ቅዱስ ሲኖዶስ የወሰነውን ውሳኔ ደግሞ እንደ ልጅነታችን አሜን ብለን መቀበል አለብን። ከዚህ ውጭ ግን ምናልባት ያንተ መቃወም ቤተክርስቲያንን ወደ ፈተና ወስዳት ይሆናል እንጂ በምንም አይነት ታዕምር ለቅድስት ቤተክርስቲያን ያንተ ተቃውሞ አይጠቅማት በመሆኑም ቅዱስ ሲኖዶስ የወሰነውን ውሳኔ ማስተላለፍ እንደው የሚያስነቅፍ ነገር አይደለም። የልጅነት ስራ ይሄ ስለሆነ ማለት ነውና፣ በድጋሚ ብፁዓን አበው ሊቃነ ጳጳሳት ቅዱስ ቡራኪያቸው ትድረሰን መልካም የስራ ዘመን እንላለን። ተጓዡ መነኩሴ ነኝ። እንግዲህ እንደተከታተል ነው ነው በእነ አቡነ ሳዊሮስ በእነ አቡነ ዲዮስቆሮስ እና በሌሎች አበው ሊቃነ ጳጳሳት መመረጥ ደግሞ የወሰነው መንፈስ ቅዱስ የሚመራው ቅዱስ ሲኖዶስ ነው በማለት ነው። እኛ አባት ደግሞ መልእክታቸው ላይ ያስተላለፉት በአጠቃላይ ሁለት የተለያዩ ሀሳቦች እየተነሱበት ይገኛሉ። ከነ አቡነ ሳዊሮስ ጋር በተገናኘም አይ መመረጥ አልነበረባቸውም የሚሉ አሉ። አይ ደግሞ መመረጥ ነበረባቸው ትክክለኛ ውሳኔ ነው የሚሉ አሉ። እሱ ያቀረብኩላቸው የሚገኘው። እናንተ ታዲያ ምንድን ነው የእናንተ ሀሳብ የሚለውን በሀሳብ መስጫው በኮመንት ላይ አስቀምጡልን። ወደ ቀጣይ እና ከዚህ ደግሞ ወጣ ወዳሉ መረጃዎች በቀጥታ እናምራለን። ማን ነው የከፋፈለን? ማን ነው እኛን የከፋፈለን ነው ጥያቄው። በነገራችን ላይ እኔ ትዝ ይለኛል እዚህ አሁን የ2004 ዓመተ ምህረት 2008 ይመስለኛል ኖርዌይ ነበርኩ፣ እና አንድ ጣሊያን ጣሊያን አገር ያለ አንድ ኢትዮጵያዊም ጣሊያናዊም የሆነ በአንድ ጎኑ ጣሊያናዊ በአንድ ጎኑ ኢትዮጵያዊ ሰው አለ። እና ኢትዮጵያ ውስጥ ጋዜጣው ምናምን የሚወጣ ኢትዮጵያ ውስጥ የሚደረገው ድርጊት ጣሊያን አገር ባሉ ጋዜጣዎች በፊት ገጽ ነበር ይዘገብ የነበረው። እና ሄጄ ጠየቅኩ። አለ የታወቀ የታሪክ ፕሮፌሰር አለ አለ እውነተኛ ታሪክ ነው። እንዴት ታይዋለህ? ኢትዮጵያ ውስጥ የሚካሄደው ምናምን አለው፣ እና በሱ አነጋገር ሙሉውን አልናገዋን ሰጌን ኢትዮጵያን ስታርት ቱ ሪዩናይት ኤንድ ቢልድ ዋን ኔሽን ነው እንደዚህ አለው። እንደው አመፁ ከተነሳበት ቦታ ም አያይዞ ተናግሮታል። ለነገሩ በትክክል ያንን አስታውሼ መናገር አልችልም እንጂ እና ምንድን ነው ያለው ግን ያ ሰውዬ ጣሊያን ከኢትዮጵያ ከወጣች በኋላ ያደረገችው ኢትዮጵያን የሚከፋፍል ስራ ነው የሰራችው በዚያ ዘመን የነበረው የጣሊያን መንግስት። በጥናት የተረጋገጠ ሁሉ እናገራለሁ። ይሄ ምን ምክንያቱም ጥናት ላይ ያለ ነው። እናም እንዴት እንደሚከፋፈል ሌላው ቀርቶ አሁን ይሄ አማራ የሚባለው ጎንደር፣ ጎጃም፣ ሸዋ፣ ወሎ እንዴት እንዳይስማማ የየራሱ ትርክት አለው። አሁን የየራሱ ጀብደኝነት የየራሱ ፉከራ እንዳይግባባ የሚያደርጉ ስትራቴጂዎች ተነድፈው በጀት ተበጅቶ ጥናት የሚመስል ነገር እየተሰራ እንዳይስማማ ተደርጎ ተሰርቷል። ምሳሌ እኔ በጥናት ያነበብኩትን በዩኒቨርሲቲም ቁጭ ብዬ ያጠናው ሰው የተናገረውን ልንገራችሁ። ምን ብታነቡትም ደስ ይለኛል። ፕሮፌሰር ተከስተነጋሽ የሚባል አሁን ስዊድን ኡፕሳላ ዩኒቨርሲቲ ያለ በትውልድ ኤርትራዊ ሰው አለ። ይሄ ሰውዬ ያጠናው ጥናት ምንድን ነው? ኤርትራውያን ከኢትዮጵያ እንዲገነጠሉ እንዲለዩ ያቀረቧቸው የፍልስፍና አንጓዎች አሉ። እነዚ የፍልስፍና አንጓዎች ሶስት ናቸው። አንደኛ ኤርትራውያን ከሌላው ኢትዮጵያ ይልቅ በጭንቅላት የተሻሉ ናቸው ብለው እንዲያምኑ አድርገዋቸዋል። ኤርትራውያን ራሱ ይህን እንዲያምኑ እንበልጣለን ብለው እንዲያምኑ፣ ሁለተኛ ደግሞ ኢትዮጵያ ኤርትራን ቅኝ ገዝታታለች የሚል ነገር እንዲህ እንዲያምኑ አድርገዋቸዋል። ሶስተኛው በኢኮኖሚ ትልቋን ኢትዮጵያ ተሸክማ ባትኖር ኤርትራ በአጭር ጊዜ ውስጥ እንደ ሲንጋፖር የአፍሪካ ሲንጋፖር ሁላ ትበለጽጋለች ታድጋለች፣ እንደዚህ ነው አሏት። ቅድም ይሄ ብዕል አሁን ንታ የሚያሉት የሚያሳሳ ተናግረውታል። በተለየ በተለያየ የሚያስጎመጃ አድርገው ይነግሩናል። አሁን የሚባለውም እንደዛ ነው። በነገራችን ላይ ኦሮሚያ እንዲህ ብትሆን ትበለጽጋለህ፣ አማራ እንዲህ ብትሆን እንዲትሆናለህ፣ እንትን እንዲህ ብትሆን እንዲት መምህር ዲያቆን ብርሃን አድማስ ማን ነው የከፋፈለን በሚል ነው ሀሳቡን ያነሱት። የብሔር ጉዳይ በሀገር ደረጃ ከገባ ደግሞ አልፎም ብሔር የሌላት ቤተ ክርስቲያን ጋር ከገባ በጣም ከባድ ነው። በተለይ አሁን ነገሮችን ዝም ብለን ስንቃኛቸውም ሆነ ስንመለከታቸው፣ በተለይ በብፁዓን ወሊቃነ ጳጳሳት በቅዱስ ሲኖዶስ ከተወሰኑ ውሳኔዎች መካከል አንደኛው የብሔር ጉዳይ ነው። እናስታውሳለን በተለይ የዛሬ ዓመት በነበረው የቅዱስ ሲኖዶስ ምልአተ ጉባኤ ውሳኔዎች ላይ አስቀድሞ የነበረው እንደውም 2015 ላይ በነበረው የምናስታውስ ከሆነ ለኦሮሚያ ሰባት ለደቡብ ሁለት ጳጳሳት መመረጣቸው ይታወሳል። ኤጲስኮፖሳት ሰባቱ ለኦሮሚያ ክልል ወለጋ ምስራቅ ወለምዕራብ ወለጋ እንዲ እንዲ ተብሎ ደቡብ ምዕራብ ሸዋ ላይ ምናምን ተመርጠው ነበር። ለምን ሲባል በኦሮምኛ የሚናገሩ በኦሮምኛ የሚሰብኩ በኦሮምኛ የሚያስተምሩ ጳጳሳት ይመደቡ የሚል ሀሳብ ቀርቦ ማለት ነው የሀሳብ ቅቡልነት አግኝቶ ተመርጧል። ለደቡብ ደግሞ ሁለት ተመርጠው ነበር። ነገር ግን በአመቱ ነው፣ እዛ የነበሩት በጣም በጥቂት ጊዜ ውስጥ አንዳንድ ጳጳሳት መሄድ አልቻልም፣ ይቀየርልን፣ ሌላ ቦታ እንመደብ ብለው ጥያቄ ያቀረቡ ተመደቡ፣ ወደ ሌላ ቦታ። ለምን ሲባል የክብራቸው ወይንም የተመረጡበት መንገድ ሃይማኖታዊ መስመሩን የጠበቀ ሳይሆን ብሔርን ትኩረት ያደረገ በመሆኑ ጳጳሳቱ እንኳን መስራት አልቻሉ። የተመረጡት ጳጳሳት ለዛው ዓላማ ተመርጠው መስራት እንኳን እንዳልቻሉ አይተን ነበር። አሁንም በቅዱስ ሲኖዶስ ውሳኔ ላይ አንዳንድ የታዩ ነገሮች ብንመለከት የሃይማኖታዊ እውቀት ወይም ደግሞ የሃይማኖታዊ ሚዛና የተመዝኖ ነው ብለን ለመቀበል በጣም ያዳግተናል። ምክንያቱም ጉዳዩን ከብሔር ጋር የተያያዘ ሆኖ ስላገኘ ነው የሚሉ በርካቶች አሉ። መረጃ ማስደግፈት ያቀርበንላቸዋል። ለዚህ ነው ማን ነው የከፋፈለን? ምንድን ነው ስር መሰረቱ? እከሌ የሚደገፍ እከሌ የሚቃወም አንዱ የሚስማማ አንዱ ማይስማማ ሆኖ እንዲገኝ ያደረገው በአባቶች ጳጳሳት ላይ ማን ነው የሚለው ነገር በጣም አጠያቂ ነው፣ ዋናም ጉዳይ ነው። በአጠቃላይ የብዙዎቻችንን ስሜት ነው። ዲያቆን ብርሃን አድማስ ከዚህ ካለፈው ታሪክ ጋር ከኤርትራና ኢትዮጵያና እንዲህ ደግሞ ከጣሊያን ጋር በተገናኘ እንዴት ሲሰራ እንደነበረ ያመጡት ማለት፣ ምክንያቱም እንደምናስፈሰው እዛ አማራ ክልል ላይ እንኳን የጎንደር የጎጃም ምናምን ተብሎ እኔ እበልጣለሁ እኔ እበልጣለሁ የሚባባል ሽኩቻዎች አሉ። ከዛ አማራ ኦሮሞ፣ ትግሬ ደግሞ ተብሎ ሌላ ደሞዋል። ደቡብ ላይም እንደዚህ በርካታ ቦታዎች ላይ እንዲህ ተከፋፍለዋል። ሀገር ከሀገርም እንዲህ አል ይቀጥላል ይሄ የብሔር እሳቤዎች በጣም ተበራክተው የመጡ ስለሆነ ማለት ነው። እግዚአብሔር ከዚህ ሁሉ ይጠብቀን። መምህር ጳውሎስ አቤቱ በመንግሥት በመጣ ጊዜ አስበን ዘወትር ስንቀድስ ቅዳሴያችን ላይ አለ። ወንበዴ ለሆን ነው ለእኛ አስቸጋሪ ለሆን ነው ለእኛ ማይተባችን ለላላው ለእኛ እንደ ባንዲራ ጠዋት ተሰቅሎ ማታ ለሚወርድ እምነት ላለን ለእኛ እንደ ዓመት ባልቄጠማ ተጎዝጉዞ ለሚደርቅ ሰብዕና ላለን ለእኛ ለጊዜው ብቻ የሚታይ እንደ ጤዛ የወዛ ክርስትና አላለለኛ እየረገፍን ላለ ነው ለኛ፣ አቤቱ በመንግሥት በመጣ ጊዜ አስበን የሚለው ጸሎት አያስፈልገንም። ወንድሞችና እህቶች የት እንደምንወድቅ ግራ ለገባለኛ ሆዳችን አምላካችን ክብራችን በነውራችን ለሆንነው ለኛ፣ ሐሳባችን ምድራዊ ለሆነው ለኛ፣ ዝና ማይተባችንን ለሚያላላብን ለኛ የምግብ ሽታ ጾማችንን ለሚያፈርስብን ለኛ አቤቱ በመንግሥትህ አስበኝ ለማለት ያስፈልገናል። ብቻችንን አንችልማ፣ ተበላሽተናላ፣ ተዛንፈናላ ፈናላ መንገድ ጠፍቶብናል። ስለዚህ እግዚአብሔር ያስፈልገናል ብቻችንን አንችለውም። የዚህን ዓለም መከራ ፈተናውን፣ ሰልፉን፣ ብርቱን የህይወት ሰልፍ መጋፈጥ አክቶናል፣ ትጥቃችን የላላ ሆነዋል። አሁን ቤተ ክርስቲያንም ሆነኛ ያለንበት ፈተና እጅግ ከባድ ነው። እግዚአብሔር ከዚህ ፈተና ያወጣን ብሎ መጸለይ ብቻ ነው ሚያዋጣ። ምክንያቱም ከውስጥ ከውጭ በጣም የተበራከቱ ፈተናዎች አሉ። ከፍተኛ ሆነ የተቃውሞ ድምፆቶች የሚሰሙባታል ቤተክርስቲያን። እግዚአብሔር ከነዚህ ሁሉ መከራዎች ይጠብቀን ነው ምንለው እንደ ቅዱስ ዳዊት ማለት ነው። የተወዳጅ ፌስቡክ ቤተሰቦቻችን የዛሬ መረጃችን እኚህን ይመስላሉ። እኛ በቀሪው መረጃችን የምንመለስ ይሆናል። ያሮስ የእናንተም የኛም ነው። ወንድማችሁ ልዑል መብራቱ ነኝ። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ አንድ አምላክ